የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ እዛ አመራሮች አንድነት ምክክራቸውን በስኬት ማጠናቀቃቸው ታወቀም። ሁለቱ የአማራ ህዝብ የሉና ትግል መሪዎች በቀጠናው ያለውን የፋኖ ኃይል ከእርስ በርስ መታኮስና ለመግባባት በማውጣት አንድነትን መሰረት ያደረገ ትግል እንዲያካሂዱ ከሁለቱም እዞች የሚገኙ ሁለት ክፍለ ጦሮች የሰሩት የማግባባት ስራ ከፍተኛ ስለነበር ምስጋና ይገባቸዋል ሲሉ መረጃውን ለጣና ቴሌቪዥን ያደረሱ የሁለቱም ምዛ አመራሮች ተናግረዋል። የአፋድ ጎንደር ጠቅላይ ግዛት ዝግዙፉ በጌምድር ክፍለ ጦርና የአፋባ ደጃዝማች በላይ ዘለቀ ዝግዙፉ ቋራ ኦሚርላ ክፍለ ጦር ታጋዮች ያበረከቱት አስተዋጽኦ ከፍተኛ በመሆኑ ምስጋና ይገባቸዋል ተብሏል። የጎንደር ፋኖ መሪዎች በመካከላቸው ያለውን ልዩነት ሙሉ በሙሉ በመፍታት የትግል ወንድማማችነታቸውን ባስጠበቀ መልኩ ለአማራ ሕዝብ የሉና ትግል የሚያበረክቱትን ሚና በአግባቡ እንደሚወጡ እምነታችን የጸና ነው። በሁለቱም እዞች በኩል የአንድነት ስምምነቱን ለማሳካት የተወከሉ የኮሚቴ አባላትም ላበረከቱት ያልተቋረጠ ጥረት ምስጋና ይገባቸዋል ሲሉ የተናገሩት አስተያየት ሰጪዎች ደስታችን ሙሉ እንዲሆን አንድነቱ በፍጥነት እንዲፈጠርና የአማራ ሕዝብ የሉና ትግል መሪ የሆነው መላው የአማራ ፋኖ ነው፣ አንድ ወጣት ታጋይ ድርጅት ይዞ እንዲመጣ ሁሉም የበኩሉን እንዲወጣ ሲሉ ጥሪ አቅርበዋል። በዛሬ ሁለት ከጎንደር መልካም ዜና ሰምተናል። ይህን መልካም ዜና ሊያደርሰን ደግሞ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ይገኛል። ዮሐንስ ምንድን ነው? ምን ሰማው ነገር በጣም መልካም ነገር እንደሆነ ነው። አሁን በጨረፍታ መረጃው የደረሰን፣ እስቲ ምንድን ነው በዝርዝር ግለጽልን። በጣም አመሰግናለሁ መሳይ። በቅድሚያ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ወዳለው እንወዳለን። ቀደም ሲል በተለያየ አደረጃጀት ነን በልዩ ልዩ ሁኔታዎች ግጭት ተከስተው እንደነበረ በተደጋጋሚ በጎንደር ይታወቃል። በጎንደር ያሉ ሁለት አደረጃጀቶች ማለት ነው። በዛሬ ሁለት ግጭትን የቀደሙ ግጭቶችን የሚፈታ እርቀ ሰላም እንዲፈቱ፣ እንዲሁም በአሁን በቅርቡ የተደረጉ ግጭቶችም ቀጣይም ሌሎች የሚያጋጩ ጉዳዮችን እንዳይኖሩ ሰሙዞቻችን በሙሉ በጠላ የተሰራዊ እንዲውሉ የሚያስችል ውይይትና ስምምነት ላይ ተደርሶ በርቀ ሰላም በዛሬ ሁለት ሁለቱ አደረጃጀቶች የርቀ ሰላም አውርዶ ሰራዊቱን ህዝቡን ደጋፊውን የሚክስ የአንድነት እንቅስቃሴ ጀምረናል ማለት ነው። ይህን የሚመስለው መሳይ እንግዲህ፣ አርበኛ ያንስ ንጉሱ ብዙዎችን ሲያስጨንቅ የነበረ ጉዳይ ነው። እዛ ጎንደር መሳሪያ ሁሉ እርስ በርስ ተማዛችሁ በማላችሁም የሰው ሕይወት የጠፋበት ሁኔታ እንዳለም ሰምተን እኛም በተደጋጋሚ ይህንን አጀንዳ እያነሳን እየወቀስናችሁ ቆይተን ነበረም። ለአማራ ሕዝብ ትግል በተለይ ጎንደር ላይ እንዲህ አይነቱ ነገር መከሰቱ ብዙዎችን አሳዝኖ ነበር። ዛሬ በእርቀ ሰላም ፈታችሁታል። ምን ማለት ነው እንግዲህ፣ በፎቶግራፍም እያየን ነው ወዲና ወዲያ ማዶ ናችሁ ስትጣሉ የነበራችሁ ዛሬ አንድ ላይ ታይታችኋል። እስቲ ምንድን ነው የዚህ ትርጉም? ምናልባት እርቀ ሰላሙ ሲባል ምን ማለት ነው? አዎ በጣም የሚገርምህ በጣም የሚገርምህ መሳይ ቀደም ሲል አንድ ላይ የነበርነ፣ በኋላ ግን በልዩ በተለያየ ምክንያት ተለያየተን ለአንድ ዓላማ ወሰን አንድ ህዝብ የምንታገለት አንድ ህዝብ እያለ የአማራ ህዝብ የኢትዮጵያ ህዝብ ብቻ እያለ ከዛ ውጭ ደግሞ መስዋዕትነታችን በቴበግራ በጋራ እየከፈልን የቆየን ሰዎች በአንዳንድ የተካከሙ ጉዳዮች እየተለያየን ቆይተን ነበር። በዛም ብዙ ህዝብ አሳዝነናል፣ ሰራዊት አሳዝነናል። ህዝባችን ብቻም ሳይሆን ራሳችንም ጎድተን ቆይተናል። በዛሬው ዕለት እርቀ ሰላም እንዲፈታ ተደርጓል። እርቅ ወርዷል ሙሉ በሙሉ ይሄ ደግሞ እንገናኝ እጅግ ተገናኝተን የተላቀፍንበት እጅግ አስደሳች እና ስሜትን እጅግ በእጅጉ የሚያነሳሳ ስሜትን የሚያድስ ሞራልን የሚያድስ የወደፊት ተስፋን የሚፈነጥቅ እጅግ ግሩም የሆነ ውሎ እና ቀን አሳልፈናል። ላለፉት ቀናት በውስጥ በስጥር ተይዞ ሲካሄድ የነበረው ጉዳይ እያው እርቀ ሰላም በመውረድ አንድ ላይ ተቃቅፈን መቆም የቻልንበት ነው እንዳያችሁት። እና በቀጣይ ደግሞ በጎንደርም በሌላውም በኩል ያሉት ወንድሞቻችን ጋር በጥቅሉ ወደ አንድነት እየተጠቃለ ገንዘብ የሚመጣበት ሁኔታ ተጠናክሮ ይከትላል። ምናልባት አርበኛ ዮሐንስ ይሄ እንዲሆን አስተዋጽኦ የማን ነው? እንግዲህ ማንንም አላችሁ ሳታስገቡ በራሳችሁ ጊዜ ተገናኛችሁ ወይስ ይሄ እንዲመጣ አስተዋጽኦ ያደረጉ ወገኖች አሉ? ምናልባት እንደሰማነውም ከራሳችሁ ውስጥ አንዳንድ አካላት ይህንን ኃላፊነት ወስደው እውን እንዲሆን እንዳደረጉ ነው መረጃው ያለን። እንደው ካልተሳሳትን እንደው ለዚህ እርቀ ሰላም መውረድ አስተዋጽኦ የሚጠቀሰው የማን ነው? በዚህ እርቀ ሰላም መውረድ የመጀመሪያው የአያ ደረጃጀታችን አመራር በየቀጠናው በየራሱ ቤት መክሮ የማያወላዳ ውሳኔ ላይ መድረሱና ለአንድነትም ሆነ ለእርቅ ዝግጁ ሆኑ ሁኔታዎችን ገምግሞ መቆሙ ሲሆን በሁለተኝነት ደረጃ በሰራዊታችን መጋጨት ምክንያት ህዝባችን የመጀመሪያውም ኃላፊነት ጋር ህዝቡ በጣም አዝኗል፣ ከፍተኛ ግፊት አድርጓል እና ለህዝብ የሚጠሰው ነው። እንዲሁም ደግሞ በጥራታችን የጥራታችን ክፍልም እንድንገናኝ በጎ ሚና ተወጥተዋል። ከዛ ውጭ በውስጥ በሎካል ጉዳይ ያለቀ እንጂ የውስጥ ሌላ ልዩ ልዩ የፖለቲካ እጆችም የሉት። አርበኛ ዮሐንስ፣ ሌላው ከዚህ ጋር ተያይዞ የሚነሳው ይሄ ነገር የመጨረሻ ዳግም ወደ ጸብ የማትገቡበት ለመሆኑ ምን ማረጋገጫ ትሰጣላችሁ? ምክንያቱም መሰል እርቆች ከዚህ በፊትም አንዳንድ አካባቢዎችም ነበሩ። ነገር ግን ዳግም ወደ ጸብ የሚገባበት ከእርቁ ወይም ደግሞ የሰላሙ መንገድ ብዙ እድሜ የማይኖርበት ሁኔታ ነው ያስተዋል ነው እና ብንፈራ፣ ይህንን ነገር በጥርጣሬ ብንመለከት ካለፈ ከእናንተም ታሪክና ልማር ተነስተን ነውና አሁንም ዳግም ወደ ጸብ ላለመግባት የመጨረሻ ነው ብሎ መግለጽ ይቻላል። የዛሬውን እርቅ በእኛ በኩል ሁሉ ነገሮች በቁጭትና በጥልቅ ግምገማ በየአደረጃጀታችን አድርገን የወሰድናቸው ናቸው። እንደዚሁም የህዝባችን በጎ ግፊት ያለበት በመሆኑ ሁለተኛ በሚያደማ ተግባር ውስጥ እንዳንገኝ ሆኖ እርቀ ሰላም አውርደናል ብለን ነው የምናምነው ማለት ነው። እንደው በዚህ እርቅ ላይ የተገኙት እነማን ናቸው? እንግዲህ አርበኛ ደረጀ ይታየኛል ፎቶግራፍ ላይ ሌሎችም አሉን ኮማንዶ ሳሚ እንደዚሁ አለም ምናልባት እንደው በእርቁ ላይ የተገኙ እነማን እንደሆነ መግለጽ ይቻላል? አዎ፣ በትክክሉ የስራ ስልጣኔ አባል በእኛ በኩል በአማራ ፋኖ ብሔራዊ ሀይል አፋብሀ ሰሜን አማራ ቀጠና በላይ ዘለቀ እዝ በኩል አስራ ሶስት የስራ ስልጣኔ አባላት እና የኮሮና ክስለ ጦር አመራሮች እንደዚሁም በእነ አርበኛ ደረጀ በኩል ደግሞ ጠቅላይ ጊዛ ስራ ስልጣን የሆኑ ዘጠኝ የስራ አስፈጻሚ አመራር አባላት የተገኙ መሆኑን ነው የማውቀው፣ እና ክለጦር እና ሌሎች በተዋረድ ያሉ ስራ ክፍል የሚያንቀሳቅሱ አመራሮች ነው ተገኝተው የውሳኔ ተወሰነ። አንዳንድ ጓዶች በቦታ ርቀት ምክንያትና በአንዳንድ የጊዜ ጥረት ከጊዜ ጥረት ጋር በተያያዘ የርቀት ሁኔታ ወስኗቸው ያልተገኙዋሉ እንጂ ሙሉ በሙሉ ሁለቱ አደረጃጀቶች በጋራ በመነጋገር የወረብ የተሟላ እርቅ ነው ብሎ ግን መውሰድ ይቻላል። የተገኘውም ያልተገኘውም ያጸደቀው እንደው፣ በመጨረሻ አርበኛ ዮሐንስ፣ ይሄ በእርቀ ሰላም ብቻ የሚቋጭ ነው ወይስ፣ ከዚህ በተሻገረ ያኔ የጀመራችሁት ከዚህ ቀደም የጀመራችሁት ወደ ውህደት ወደ አንድነት የሚመጣበትን መስመር ዛሬ እንደ አመቻችታችኋል ወይስ እርቀ ሰላም ብቻ ውርዳችሁ ነው በዚሁ የሚቋጨው? አዎ፣ ቁልፉ ጉዳይ የመጨረሻ ማሰሪያችን አንድነት እና አንድ ሳንሆን አናነሳም ብለን የወሰነ ውሳኔ ስላለ መጨረሻውን ውጤት አብረን የምናሳውቅ ሆኖ፣ ከእርቀ ሰላም በላይ እርቅ ማውረድ እና እርቀ ሰላም ማውረድ ይቅር መባባል ከፍተኛ ምርታ እና ከፍተኛ እርምጃ የሚያስደስት ነገር ቢሆንም የተሟላ የምናደርገው ደግሞ አንድ ደረጃጀታችን በአንድ መዋቅር እና በአንድ እዝ በማጠቃለል በመደራጀት ነው ነው ማለት ነው። አደረጃጀታችን እና ተቀላቅለን በቀጠናው በጎንደር አንድ እዝ ብቻ የሚኖርበትን ሁኔታ ነው የምንሰቀው ማለት ነው። በጣም ነው የማመሰግነው እንግዲህ ያለውን ሂደት እንከታተላለን። እናንተንም እንኳን ደስ አላችሁ ለማለት እንወዳለን። ምክንያቱም ይሄ እንዲመጣ በአንድም ይሁን በሌላ ትልቅ ጫና፣ ግፊት ስንፈጥር ነበር እንደ ሚዲያም። ስለዚህ በተፈጠረው አንድነት፣ በተፈጠረው እርቀ ሰላም የአንከር ሚዲያ ታዳሚዎችም እንደዚሁ ጥሩ ስሜት፣ መልካም ዜና እንደሰሙ ተስፋ እናደርጋለን። አርበኛ ዮሐንስ ንጉሱ ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ህዝብ ግንኙነት ክፍል በጣም አመሰግናለሁ። አመሰግናለሁ መሳይ እጅግ በጣም አመሰግናለሁ። በዚህ አጋጣሚ መላ ህዝባችን፣ ሰራዊታችን እና የትግላችን ደጋፊዎች በሙሉ እንኳን ደስ ያላችሁ እያልን ከዚህ በኋላ እያንዳንዷ እርሳስ ተኮሰው እያንዳንዷ ምላጭ የምትሳበው ወደ ጠላት የምናደርግ ስለሆነ ሙሉ በሙሉ ትግላችሁን አድሳችሁ በአዲስ ሞራል ነው ነ ህዝቡ እንዲሁም የሚመለከተው በትግሉ ዙሪያ በሀገር ውስጥ በሀገሩ ውጭ ያለ በሙሉ እንቅስቃሴውን እንዲቀጥል ውጤታማ እየተሳሰረ የተኮር እንቅስቃሴዎችን ለማድረግ የሚያስችል ትብብር ቅንጅትና አንድነትን እንዲያሳይ ከልዩ ልዩ ቦታ የቀሩ የመሰላቸው እንዳይኖሩ እየተካተትን የምንሄድ እኛ ወክልናችሁ የታረቅን መሆኑን በማሰብ በቀኝ በግራ ቀርበን ወንድሞቻችሁ ወክለናቸው የታረቅን መሆኑን ሙሉ በሙሉ በመውሰድ ያለምንም ማመንታት እርስ በርሳችሁ የተደፋፋችሁ ካላችሁ በተለያየ ስራ ክፍል ይህ እናንተ የሚቅርታውን አብራችሁ እንዳወረጋችሁ እንዲሁም እርቁ እንደታረቃችሁ ይቆጠራልና ቀጥታ ወደ ስራ የምንገባበት ሁኔታ ሲፈጥሩ እዚህ አጋጣሚ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ከተማ በላይ ዘለቅ መልእክት ያስተላልፋል። አመሰግናለሁ። ለሳይ በድጋሚ በጣም አመሰግናለሁ። አርበኛ ዮሐንስ ንጉሡ እጅግ አመሰግናለሁ።